ኮሪደር ልማት ሳቢያ ተፈናቅለው መድረሻ ያጡ ዜጎች ዛሬም ከተፈናቀሉበት ዳግም ሊፈናቀሉ መሆናቸውን እየገለጹ ነው። ፈረንሳይ ለጋ ሲሆን አንቆርጫ ላይ የሰፈሩት የአዲስ አበባ ከተማ ተፈናቃዮች ዳግም ከአካባቢው እንዲነሱ በኃይል ትዕዛዝ እንደተሰጣቸው ታውቋል። በኮሪደር ልማት ምክንያት ቤታቸው የፈረሰባቸውና መድረሻ ያጡ ዜጎች በተደጋጋሚ ቅሬታ ለማቅረብ ሲሞክሩ ሰሚ ያጡ ሲሆን የተወሰኑ ካድሬዎችን በማስለፍለፍ የተወሰኑትን አንስተን ቦታ ሰጥተናል፣ ቤት ለሚሰሩት ምትክ ቦታ አግኝተዋል የመንግሥት ቤት ውስጥ የነበሩት ምትክ ኮንዶሚኒየም ደርሷቸዋል፣ በሚል ሐሰተኛ ቅስቀሳ የተጠናከረ ቢሆንም በመቶ ሺህ የሚቆጠሩ ዛሬ ሜዳ ላይ መውደቃቸውን ተከትሎ በተለያዩ ቦታዎች ተፈናቅለው ከሚገኙት መካከል በአዲስ አበባ ከተማ ፈረንሳይ ለጋ ሲሆን መንቆርጫ በሚባለው አካባቢ ሰፍሮ የሚገኙ የከተማዊ ኮሪደር ልማት ተፈናቃዮች አካባቢውን ለቀው በአስቸኳይ እንዲሄዱ ባለስልጣናት ትእዛዝ እንደሰጧቸው ታውቋል። የኮሪደር ልማቱን ተከትሎ ከቤላ፣ ከፒያሳ፣ ከሽሮ ሜዳ፣ ከተክለ ሃይማኖት፣ ከሳንችስ፣ ከዜሮ አምስት እና ከሌሎችም አካባቢዎች ላይ ተፈናቅለው መድረሻ ያጡት እነዚህ ዜጎች ለጊዜው ማረፊያ ብለው ተፈናቅለው በሚገኙበት ቦታ ቀለም በመቀባት በአስቸኳይ ከዚህ አካባቢ እንድትነሱ የሚል ማስፈራሪያና ዛቻ እንደደረሳቸው ታውቋል። አስቀድሞ ከነበረው ቤታችን አፈናቅለው መድረሻ ያሳጥተውናል ዛሬ ተፈናቅለን ከምንገኝበት የት ንድረስ የሚሉ በተለያዩ አቅጣጫዎች የሚሰሙ ቅሬታዎችን ተከትለው ተበዳዮች በላኩት መረጃ የምትሄዱበትን የምታውቁት እናንተ ናችሁ፣ ከዚህ ቦታ ላይ በአስቸኳይ መነሳት አለባቸው ማለት በርካታ ተፈ ተፈናቃይ ህዝብ በአካባቢው ተከራይቶ የሚኖሩበት አንዳንዶችም የራሳቸውን አስቀድመው የቀለሱት ቤት ውስጥ የሚኖሩ እና ከሁሉም አካባቢዎች ተፈናቅለው የመጡና መድረሻ ያጡ ዜጎች ዛሬ ደግሞ በኃይል አካባቢውን ለቀው እንዲሄዱ የተሰጠው ትዕዛዝ ስጋት ውስጥ እንደ ጣላቸው ገልጸዋል። በሶስት ቀን ውስጥ አካባቢውን እናፈርሳለን፣ ይህንን አካባቢ ለቃችሁ ውጡ በማለት ቀለም ጭምር ባለስልጣናቱ ቀብተው ከመሄድ አልፈው ተፈናቃዩን ያስተባብራሉ የሚባሉ ሰዎችን እየደወሉ ጭምር በማስፈራራት ሰው ተባብሮ ድምፁን እንዳያሰማ ለማድረግ ከፍተኛ ጫና እያደረጉ ሲሆን ከተፈናቃዮቹ መካከል የተወሰኑት የሰብአዊ መብት ኮሚሽን ጉዳዩን እናመለክታለን ተብለው ደጋግሞ የደወሉ ቢሆንም ቅሬታቸውን የሚቀበል ማጣታቸውንም የላኩት ይኸው መረጃ ይገልጻል። ተጨማሪ ቀን እንዲሰጣቸው፣ ምትክ የሚያርፉበት ቦታ እንዲፈለግላቸው የከተማዋ ነዋሪዎች ሆነው በዚሁ ከተማ ወልደንና ከብደን የምኖር ልጅና ቤተሰብ ያፈራን የት መድረሻ አለን የሚል ጥያቄ ላቀረቡላቸው ባለስልጣናት የትም ብትሄዱ ግድ የለንም የሚል የእብሪት ምላሽ የተሰጣቸው ሲሆን ተፈናቃዩን ያስተባብራሉ ወደ ቤት እንድረስ ብለው ይመክራሉ ተብለው የተመረጡ ግለሰቦች ከፍተኛ ጫና እየደረሰባቸው መሆኑም ታውቋል። ይህ ሁሉ ሰው የት ውደቅ ብለው ለመጠየቅ የሞከሩትን በፖሊስ ጭምር ያስደበደቡት ባለስልጣናቱ የነበራችሁበት ቦታ ትዕዛዝ ባታከብሩ ምን ሊከተል እንደሚችል ታውቃላችሁ። እንደዚያው ሁሉ ዛሬም እዚህ መተን መስራት የምንፈልገውን እንሰራለን። በአስቸኳይ አካባቢውን ለቃችሁ እንድትሄዱ ሶስት ቀን ብቻ ተሰጥቷችኋል የሚል ጥብቅ ትዕዛዝ እንደተሰጣቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ለባህር ዳር ከተማ ነዋሪዎች ማስጠንቀቂያ የሚሆን መግለጫ ማውጣቱ ታውቋል። የመግለጫው ይዘትም እንደሚከተለው ይቀርባል። ሽንፈቱን መቀበል ያቃተው የአብይ አህመድ ያረጀና ያፈጀ አገዛዝ በተደጋጋሚ ሐሰተኛ ዶክመንተሪዎችንና ዘግባዎችን በማሰራት አልሳካ ሲለው አሁን ደግሞ በባህር ዳር ከተማ ህዝቡን ለተቃውሞ ሰልፍ አስገድዶ ለየቀበሌዎችም ኮታ አከፋፍሎ እንደሚገኝ እንዲሁም ለዚሁ በማሰብ ከሀገሪቱ የተለያዩ አካባቢዎች የሃይማኖት አባቶችን ሰብስቦ ዝግጅት በማድረግ ላይ እንደሚገኝ ደርሰንበታል። የብልጽግና አገዛዝ ግን ከምንም በላይ እምነትን እያጠፋና የእምነት ተቋማትን እያወደመ የሚገኝ ስርዓት እንደሆነ ሲታወቅ የሃይማኖት አባቶችንና የሴፍቲኔት ተጠቃሚዎችን ነጠላ አልብሶ ቤተ ክርስቲያን ፋኖን አወገዘች ለማለት በማሰብ ሰልፉን እንደጠራ ተረድተናል። ይህ ሁሉ እንቅስቃሴ ግን አገዛዙ እየፈጸመ የሚገኘውን የዘር ማጥፋት ዘመቻ ለመደበቅ የሚያደርገው ከንቱ ሙከራ እንደሆነ መገንዘብ ያስፈልጋል የሚለው መግለጫው ሲቀጥል ይህንን ሰልፍ የምታስተባብሩም ሆነ በ በሰልፉ ላይ የምትሳተፉ የከተማዋ ነዋሪዎች ለአማራ ህዝብ ነጻነትና ክብር ሲሉ በዱር በገደል በተሰዉትና እየተዋደቁ በሚገኙት ጓዶቻችን ደምና አጥንት ላይ እንደመቀለድ መሆኑን ተገንዝባችሁ በዚሁ ቀን ለሚደርሱ ማንኛውም አይነት ጉዳቶች ፋኖ ኃላፊነቱን እንደማይወስድ እንድታውቁ እንላለን፣ ሲልም አስጠንቅቋል። በመጨረሻም ማንም ሰው በሰልፉ ላይ ባለመገኘት የትግሉ ተባባሪ እንዲሆንና ዘር አጥፊውን መንጋ ባለመቀላቀል ድጋፋችሁን ለህልውና ተጋድሎ እንድታሳዩ መልእክታችንን እናስተላልፋለን ሲል ሲልም መግለጫው ተነቧል። አባቶችም የዚህ ታሪካዊ ስህተት ተሳታፊ እንደማትሆኑ ተስፋ እናደርጋለን በማለትም የሃይማኖት መሪዎች እንደ አቡነ ጴጥሮስ ለእውነት የሚሞቱ ሊሆኑ እንደሚገባ የአማራ ፋኖ ብሔራዊ ኃይል በመግለጫው ማሳሰቢያውን ሰጥቶ ደምድሟል። ግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው ሲባል ከመጪው ሐምሌ ወር ጀምሮ ደግሞ የነዳጅ ግብይት በዓለም አቀፉ ዋጋ መሰረት ይሆናል ተብሎም እየተጠበቀ ነው። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱም ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና ነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል ተብሏል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማ የቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ ማቀዱን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች ከመንግስት የሚደገሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም ሲል የዘገበው ሸገር ሬዲዮ መሆኑ ታውቋል። አማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በኩል ከፍተኛ ፍጥጫና ውጊያ ላይ እንደሚገኝ ይታወቃል። የመይሳው ካሳ ሁለተኛ ኮር አካል የሆኑት የአድዋ ክፍለ ጦርና የቋራ ኦሜድላ ክፍለ ጦሮች በጥምረት አራት ቀናትን ያስቆጠረ ዘመቻ ከፍተው እንደሚገኙም ይታወሳል። ይህ ዘመቻ ቋራ ቃል ኪዳን ተብሎ የተጠራው ዘመቻ ሰሞኑን በበሙር ቀዝቀዝና አባይ ዳር ቀጠናዎች በኩል ቀጥሎ ሲገኝ ከፍተኛ አመርቂ ድሎች እየተመዘገቡበት እንደሆነም ተዘግቧል። አባይ ዳርንና ቀዝቀዝን ለመቆጣጠር ከፍተኛ እንቅስቃሴ ሲ አድርጎ የነበረው የጠላት ኃይል በአርበኛ ማንዴላ እያዩና በአርበኛ በአርበኛ ዮሐንስ ባለድል ከሚመራው ከአድዋ ክፍለ ጦር ሁለተኛ ብርጌድ ሻለቃ የተሰነዘረበትን ጥቃት መቋቋም እንዳልቻለና ቅዱ እቅዱ እየከሸፈበት እንደሚገኝ ይታወቃል። በዛሬው ዕለትም ማለትም ሰኔ አራት 2017 ዓ.ም ከበሙር ከተማ በቅርበት የሚገኝ አካባቢ ላይ የነበረው አውደ ውጊያ የድሮን ተሳትፎ የታየበትና በከፍተኛ ኃይል የተደራጀ ቢሆንም በፋኖዎቹ ጀግንነት እንደተገባደደ ታውቋል። በአሁን ሰዓትም የደለጎ ሆስፒታል በቁስለኞች ተጥለቅልቆ እንደሚገኝ ተነግሯል። ይህ የዛሬው ድል የተመዘገበው በአድዋ ክፍለ ጦርና በቋራ ኦሜድላ ክፍለ ጦሮች ጥምረት እንደሆነ ሲረጋገጥ በነበረው ሁለት የድሮን ጥቃት አንድ ንጹህ ዜጋ ሲገደል አራቱ ክፉኛ መቁሰላቸውም ታውቋል። እንዲሁም በዚሁ በጎንደር ቀጠና ገደብዬ ከተማ ላይ እጅግ ወሳኝ ድል እንደተመዘገበ ታውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ይህንኑ ድል እንዳስመዘገበ ዛሬ ሰኔ አራት ቀን 2017 ዓ.ም ተነግሯል። በአርበኛ ንጉሥ ፈረደ የሚመራው የጎንደሬ የበጋሻው ክፍለ ጦር አካል የሆነው ይታየው ብርጌድ ወደ ገደብዬ ከተማ ዘልቆ በከፈተው ዘመቻ የአገዛዙ ቅልብ ጦር እንዲፈርስ አስችሎ ከተማዋን በድል መቆጣጠሩ ታውቋል። ትናንትና ሁለት ኪንፋዝ በገላ ከተማን ለቆ ወጥቶ ገና እረፍት ያላገኘው ጦር በዛሬው ጥቃት ደግሞ የባሰ ጉዳት ደርሶበት በመደናገጥ ሌላ ከተማን ለቆ ለመፈርጠጥ ተገዷል ተብሏል። ከነኚህ በመፈርጠጥ ላይ ከሚገኙት መሀል ስድስቱ ሲደመሰሱ፣ አራቱ ቁስለኛ ሆነው ማምለጣቸውም ተገልጿል። በነኚህ ግንባሮች በኩል ተቀጣጥሎ ቀጥሎ የሚገኘው የጎንደር ቀጠና ውለው በዚሁ ሁኔታ ለሚቀጥሉት ቀናትም እንደሚቆይ ይገመታል። ሲባል የመንግስት አገልጋይ የሆነው ኃይል ጉዳቱን ለመበቀል ሲል በንጹሐን ዜ ዜጎች ላይ እያደረሰ የሚገኘው አሰቃቂ እርምጃ አሳፋሪ እንደሆነም ተነግሯል። በጎጃም ቀጠና በኩልም ቢሆን የሐዲስ ዓለማየሁ ሰባተኛ ክፍለ ጦር ተድላጓሉ ብርጌድ ጉዳልማ ከተማ ላይ በፈጸመው የደፈጣ ጥቃት የአገዛዙ ወራሪ ሰራዊት ሙትና ቁስለኛ እንዳደረገ ተዘግቧል። ዛሬ ሰኔ አራት ቀን ከጠዋቱ አንድ ሰዓት ጀምሮ የተፈጸመው ጥቃት ሰባቱን የደመሰሰ አስራ አንዱን ደግሞ ያቆሰለ እንደሆነም ተነግሯል። ሁለት የዞን እና የወረዳ ከፍተኛ አመራሮችን አጅበው እየተጓዙ በሚገኙበት የተከፈተባቸውን ድንገተኛ ጥቃት መቋቋም ያልቻሉት ኃይሎቹ የቆሰለባቸውን ሰብስበው ወደ መጡበት ሂደት እንደሸሹም ተነግሯል። ይህ ባለስልጣናቱን አጅቦ ይንቀሳቀስ የነበረው ኃይል ከአድማ በታኞችና ሚሊሻዎች የተውጣጣ እንደነበረም ለማወቅ ተችሏል። ከዚህ የአማራ ፋኖ ብሔራዊ ኃይል የህልውና ትግልጋል በተያያዘ የተሰሙ አሳዛኝ ዜናዎችም የንጹሐንን መጎዳትና የፋኖ ተዋጊዎችን ቤተሰቦች ስቃይ የሚመለከቱ ሆነዋል። በድሮንና በግዴለሽነት በሚተኮሱ መሳሪያዎች የሚሞቱ አርሶ አደሮች ቁጥር እያደገ ከመምጣቱን ባለፈ በመንግስት ካድሬዎችና ሚሊሻዎች ከቤታቸው እየታፈሱ ታስረው የሚሞቱ የሚረሸኑና መቀጣጫ የሚደ ደረጉ ንጹሐን ዜጎች ጉዳይ አሳሳቢ ደረጃ ላይ መድረሱ ታውቋል። የእነኚህ ክስተቶች መበራከትና መደጋገም ለጠላት እንደ አንድ ፍርሃት መቀስቀሻ ስትራቴጂ እያገለገለ ነው ሲባል የጠላት ኃይል ከፋኖ ጀግኖች የሚደርስበትን አሳፋሪ ጉዳት ለመበቀል እሳቱን ወደ ንጹሐን ማዞሩ ሰይጣናዊ ያደርጓል እየተባለም ይገኛል። በዓለም አቀፍ ደረጃ የጋዜጠኞችን መብት የሚከታተለው ሲፒጄ እና አምነስቲ ኢንተርናሽናል እየተረባረቡለት የሚገኘው የኢትዮጵያ ኢንሳይደር ጋዜጠኛ ተስፋለም ወልደየስ ዛሬም ከእስር ሳይፈታ እንደቀረ ተነግሯል። ዜናውን ያጋራው የኢትዮጵያ ኢንሳይደር ዋና አሳታሚ የሆነው ሐቅ ሚዲያና ኮሚኒኬሽን ሲሆን በዛሬው ዕለት የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት የተከሳሹን የዋስትና መብት ማጽናቱን ትዕዛዝ ቢሰጥም መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቁ ጋዜጠኛው እስከ ምሽት ድረስ ከእስር እንዳልተለቀቀ አምነስቲ ኢንተርናሽናል በጋዜጠኛው መታሰር ዙሪያ በሀገሪቱ እየጎለበት የሚገኘውን አፈናና አሳሳቢ ሁኔታ መገንዘብ እንችላለን የሚል መግለጫ ሲያወጣ፣ ሲፒጄም በበኩሉ ጋዜጠኛው ያለምንም ቅድመ ሁኔታ በፍጥነት ከእስር እንዲለቀቅ ጠይቋል። ሕዝቦች የሚኖራቸው የግል አመለካከትና እምነት በመንግስት ምርመራና ሳንሱር ስር ወድቋል የሚሉት የመብት ተሟጋቾቹ በሀገሪቱ አምባገነናዊነት እየገነገነ መምጣቱ የሚያስረዱ አካሄዶች በዚህና በተመሳሳይ ተደጋጋሚ ክስተቶች ውስጥ እየተስተዋሉ እንደሆነ ተናግረዋል። የአዲስ አበባ ሰበር ሰሚ ፍርድ ቤት መርማሪ ፖሊስ ባቀረበው ይግባኝ ላይ በነገው ዕለት ማለትም ሰኔ አምስት ሐሙስ ቀን ውሳኔ ይሰጣል ተብሎ እየተጠበቀ ነው። ጋዜጠኛው የኢትዮጵያ ኢንሳይደር ኦንላይን ቅንፍ ዋና ኤዲተር የነበረ ሲሆን ለእስር መዳረጉ በዘፈቀደ የተደረገ በነጻነት ላይ የታወጀ በደል ነው ሲባል፣ ሰዎች በእምነታቸውና በሙያቸው ምክንያት የሚሳደዱባት ኢትዮጵያ አገዛዟ ከዕለት ወደ ዕለት አምባገነናዊ መልኩን ከህዝቡ አልፎ ለዓለም አቀፉ ማህበረሰብ እያስመለከተ እንደሚገኝ አስተያየት እየተሰጠም ቀጥሏል።